ጄንዚ ጄኔሬሽን ዙመርስ በሚል የሚታወቅ ወጣቶች የሚመሩት ዓመፅ በመላው ዓለም በተለይም በአፍሪካ መቀጣጠል ጀምሯል ይላሉ የተለያዩ ዘገባዎች። ጄንዚ በዋናነት ኢንተርኔት፣ ማህበራዊ መገናኛ ብዙሃንና ዘመናዊ ቴክኖሎጂ በተስፋፋባቸው በ1990ዎቹ የተወለዱ ወጣቶችን ያካተተ፣ በኢኮኖሚና በማህበራዊ እድገት ላይ በማተኮር ለለውጥ የሚተጋ ንቅናቄን ፈጥሯል። ከሰሞኑ በማዳጋስካር የጀመረው የጄንዚ የወጣቶች አመፅ ወደ ሰሜን ተሸጋግሮ ሞሮኮን እየናጠ ይገኛል። በማዳጋስካር መብራትና ሌሎች መሠረታዊ አቅርቦቶች እጥረት ያስነሳው አመፅ ተስፋፍቶ የፖለቲካም የመንግስት ለውጥ እስከመጠየቅ አድርሷል። የአመፁ መነሻም በዋና ከተማም አንታናናሪቮ እናም በተለያዩ የሀገሪቱ አካባቢዎች ከፍተኛ የተባለው የኤሌክትሪክና የውሃ አቅርቦት ችግር መከሰቱ እንደሆነ ሲነገር፣ ችግሩን በመቃወም ሰልፍ የጠሩ ሁለት ታዋቂ ፖለቲከኞች መታሰር ቁጣን ቀስቅሶ ህዝብ አደባባይ እንዲወጣ ምክንያት ሆኗል ነው የሚባለው። በወጣቶች የኢንተርኔት መልእክት ልውውጥ የተቀጣጠለው ተቃውሞ ከዋና ከተማ አልፎ በመላው ሀገሪቱ ሲዳረስ ሀገሪቱ በ15 ዓመታት ውስጥ አይታ ለማታቀው ረብሻም ተዳርጋለች። በዚሁ ከሳምንት በላይ በዘለቀው አመፅ ቢያንስ 22 ሰዎች ተገድለው ከ100 በላይ መቁሰላቸው ሲነገር የሀገሪቱ ፕሬዝዳንት መንግስታቸውን በትነው ህዝቡን ለማረጋጋት ሙከራ ቢያደርጉም አልተሳካላቸውም። የህዝብን ቅሬታም አስቀድመው መፍታት ሲ ገባቸው አሁን ችግሩን መቋቋም ተስኖት አደባባይ ከወጣ በኋላም ተመለስ ቢባል እንዴት ሊሰማ ይችላል? በማለት ይጠይቃሉ። ለሮይተርስ አስተያየት የሰጡ አንድ ተንታኝ በዚህ ላይ ባዶ እጁን ለተቃውሞ አደባባይ የወጣን ሰልፈኛም ጥይት ተኩሰው ከገደሉ በኋላ እንዴት አድርገው ስልጣን ላይ ይቆያሉ? በማለትም ያክላሉ። ለዚህም ነው በአነስተኛ የደሞዝ ክፍያ ጭምር ምሬት የገባቸው በሺዎች የሚቆጠሩ ሰልፈኞች ፕሬዝዳንቱ እንዲለቁ በመጠየቅ አመፁን አጠናክረው የቀጠሉት ብለዋል። በህንዱ ውቅያኖስ ላይ የምትገኘው ማዳጋስካር ከዓለማችን ደሃ ሀገሮች መካከል አንዷ ስትሆን ከ30 ሚሊዮን በላይ ህዝቧ 75 በመቶ ከድህነት ወለል በታች እንደሚኖር ይገልጻል የዓለም ባንክ ሪፖርት። ከአጠቃላይ የሀገሪቱ ህዝብ አንድ ሶስተኛው ብቻም የኤሌክትሪክ ኃይል ተጠቃሚ በሆነበት ሁኔታም ለአመፅና ተቃውሞ ቢወጣም ተገቢ ነው የሚሉ አሉ። በሀገሪቱ ስር የሰደደ ሙስናና ብልሹ አሰራር ለአመፁ መባባስ አስተዋጽኦ ካደረጉ ችግሮች መካከል ይጠቀሳል። ይኸው የወጣቶች አመፅ ከማዳጋስካር ወደ ሰሜን አፍሪካ ተሻግሮ ሞሮኮን እየናጠ መሆኑ ይነገራል። በዋና ከተማ ራባት የገበያ ማዕከል በሆነችው ካዛ ብላንካና በሌሎች ከተሞች አምስተኛ ቀኑን ባስቆጠረው የተቃውሞ ሰልፍ በጥቂቱ ሁለት ሰዎች ሲገደሉ በርካቶች መቁሰላቸው ይነገራል። በተለይ አጋዲር በተባለ ከተማ የተቆጣ ሰልፈኛ አንድ ፖሊስ ጣቢያ ለመውረር ሲሞክር በተፈጠረ ግጭት ነው ሁለቱ ሰዎች የተገደሉት ተብሏል። የሞሮኮ አመፅ መነሻ በሀገሪቱ ያለውን የኢኮኖሚ ቀውስ መዋጋትና መሰረታዊ አገልግሎቶችን ማሟላት ሲገባው መንግስት ለ2030 የዓለም ዋንጫ ስታዲየም ለመገንባት መወሰኑ ሰፊ የህዝብ ቁጣ መቀስቀሱ ይነገራል ስታዲየም አለን ሆስፒታሎች ግን የታሉ በማለት ለቢቢሲ አስተያየት የሰጠ አንድ ሰልፈኛም ከአልጄሪያ ጋር በሚዋሰን የድንበር ከተማ የሚገኝ ሆስፒታል እስር ቤት እንደሚመስል ለአብነት ይጠቅሳል። ሆስፒታሉ የቆሸሸ ታካሚዎች፣ ሐኪም ዘንድ ለመድረስ በጥበቃና በነርሶች ጉቦ እንደሚጠየቁ፣ ከፍተኛ የጤና ጣቢያ እጥረት በመኖሩ ታሞ መዳን ከማይቻልበት ደረጃ መድረሱን አመልክቷል። በመሆኑም ህዝብ በጤናና በሌሎች መሰረታዊ አገልግሎቶች እጦት እየተሰቃየና በኑሮ ውድነት መከራውን እያየ መንግስት ስታዲየም ለመገንባት መነሳቱ ፍጹም ተቀባይነት የለውም ብሏል። የትምህርት ቤቶች ቁጥርና ጥራት መዳከም የሥራ አጥነት መባባስም ሌላው የተቃውሞ አካል ሲሆን ከአጠቃላይ ከ38 ሚሊዮን ከሚልቀው ሕዝብ የሥራ አጡ ቁጥር 13 በመቶ መድረሱ ሲነገር በተለይ የወጣቶችና ተመርቀው ሥራ ያጡ ዜጎች ቁጥር ከፍተኛ መሆኑ ይወሳል። በአጠቃላይ በኔፓል የተካሄደው የጄንዚ ንቅናቄ ጠቅላይ ሚኒስትሯን ከስልጣን ሲያስወግድ፣ በማዳጋስካር የቀጠለው ዓመፅ ፕሬዝዳንቱ መንግስታቸውን እንዲበትኑ አድርጓቸዋል። የሞሮኮ ሰልፍ ደግሞ በእስካሁኑ ሂደት መንግስት ከወጣቶች ጋር ለመነጋገር ፈቃደኛ እንደሚሆን ሲያስገድደው፣ በቀጣይ ምን ሊፈጠር እንደሚችል አይታወቅም። እኛ ከሰው ገንዘብ ተቀበል ነው እንጂ ደም አልተቀበልም። ምንም ምንፈራበት ነገር የለም። ድርጅታችን ነገም ዛሬም ላደርግ የሚችለው ምንድን ነው? የሰው አቅ አይበላም። ዘፀአት የለውጥ ሪል ስቴት ክፍያ ፈጽመው በትዕግስት ለሚጠባበቁ አባላት ቤት ሰርቶ ለማስረከብ፣ ገንዘባቸው እንዲመለስ ለጠየቁ ደግሞ ፍላጎታቸውን እፈጽማለሁ አለም። የሪል ስቴቱ ቢሮ ተዘግቶ መቆየት ያሳሰባቸው አባላት ወደ ዝግጅት ክፍላችን ስልክ ደውለው እንድናጣራ በጠየቁን መሰረት ኃላፊዎችን ለማነጋገር በአካል ለማጣራትም ሞክረናል። በዚህም መሰረት ዘፀአት የለውጥ ሪል ስቴት የኦዲት ማጣራት ተጠናቆ ቢሮ መክፈቱንና ስራ መጀመሩን ለማወቅ ችለናል። አሁን አባላትን በመረጡት መንገድ ለማስተናገድ ዝግጁ ነን ብለዋል የሪልስቴቱ ዋና ስራ አስፈጻሚ ፓስተር ማቴዎስ ያዕቆብ። ገንዘባቸው የከፍሎ ቤት እንዲሰራላቸው ከፍሎ ውል አድርጎ ውላቸውን ተቀብሎ በውሉ መሰረት ለሚጠብቅ ሰው ቤት ሰርተን እናስረክባል እንደ ማንኛውም ካምፓኒ፣ እንደ ማንኛውም ድርጅት ገንዘባችን እንፈልጋለን፣ አንፈልግም ከእናንተ ጋር ያለው ቤትም አንፈልግም፣ ከእናንተ ጋር መቆየትም አንፈልግም፣ አናምናችሁ የሚሉ ለምሳሌ አሁን ሚዲያ ላይ እንደምትሰማው አይነት ቤቲም አንፈልግም፣ ገንዘባችን ንፈልጉ፣ ገንዘባችን ተበልተዋል፣ ለድርጅቱ ከፍሎ ግለሰብ ይበልቶናል የሚሉ ሰዎች አሉ። ለእነርሱ ቶሎች ወት እንዳይበዛ ገንዘብ መክፈል፣ ገንዘባቸውን ተመላሽ እንዲደረግ ማድረግ። ገንዘባቸው ተመላሽ የምናደርገው ለሁሉም አይደለም። ገንዘባቸው ተመላሽ የምናደርገው በቅንነት ከእኛ ጋር እየቀጠሉ ያሉ ሰዎች በሺ የሚቆጠሩ አሉ። የሚረብሹን ደግሞ በመቶ የሚቆጠሩ አሉ። በመቶዎችና በሺዎች መካከል ብዙ ዲፍረንስ ስላለ የሺዎቹን እድል ከምናጣ ሺዎቹ ከምረበሹ ሺዎችን የምረብሸውንም ለምሳሌ አምስት መቶ ሰው ሀያ ስድስት ሺህ ብር ከፍሎ ሀያ ስድስት ሺህ በልቶ ማቴዎስ ውጭ ሀገር ጠፍተዋል ካለ ድርጅቱ ደግሞ ለላይ ድርጅት ነው የሰጠውና አንዱ ደግሞ አይቴ እንደሆነ አምስት መቶ ተመሳሳይ አምስት መቶ ሺህ ይከፈለ ካለ እዚህ አምስት መቶ ሰው 26 ሺህ ብር ከፍለው እዚህ ደግሞ ተመሳሳይ አምስት መቶ ሰው አምስት መቶ ሺህ ከፍለው አምስት መቶ ሺህ እና 26 ሺህ መካከል ያለው ድፍረንስ ተመልከት። አሁን እየተረበሸ ያለው ማነው ብትልኝ፣ የረበሸም ያለው ማነው 26 እና ከ50 ሺህ በታች የከፈለ ነው ከዚህ በፊት እነዚህ ሰዎች እንዳይረበሹ ማስጠንቀቂያ ሰተናል። የሰጠናቸው ማስጠንቀቂያ ምንድን እኩል ክፈሉ ነው። በአንድ ሶስት መቶ ሺ እንኳን የከፈለ የለም። ሶስት መቶ ሺ ብር ሳይከፈልልን እንዴት ቤት ነው የምንሰጠው? እኛ ቤት ይሰራል፣ እየተሰራ ነው። እኛም ደግሞ ስራ ቆመን አይደለንም፣ ስራ እየሰራን ነው ያለ ሰውየው። ውሉ ከያዘ ውሉ ጊዜ ሲደርስ ብቻ ነው እኛን ማናገር የሚችለው። ውሉ ጊዜ ሳይደርስ እኛ ጥርት ሳናደርገው ውላችሁን እናፈርሳለን ሳንል አንድ የትኛውም ሪልስቴት ጋር ስትሄድ ውል ይዞ ከወጣ ሰዓት ጀምሮ ያ ውል በሱና በድርጅት መካከል ጽኖ ነው። ያ ውል ይዞ ነው መጠበቅ ያለበት ሰው ቅነት ካለ ክፍያውን ፈጽሙ። ክፍያውን ከፈጸመ በኋላ ነው ክፍያ ንፈጽማ አለው ቤቱ አልተሰራም ማለት የሚችለው ከዛ በኋላ ነው። ምን አገባው እኛ ፒክ አድርገን ከአንድ ቦታ ቤት ምንሰጠው ሰውእስኪት በታማኝነት ከፍሎ እኛን ይሰሰል ከፍለዋል ወይ ? ካልከፈለ ምን ቸግራለን? እኛ ማንም ብጮኝ የሰጠንን ገንዘብ ነው። ከባንክ ይመስሉ ብዙ ሰዎች አሁን ባንክ ታግደዋል እንዲሆናሉ። ባንክ ታገደው እ ገንዘብ እንዳይገባ አይደለም። ገንዘብ ሲጀመር ከዚህ በኋላም ቢሆን ባንክ ላይ ገንዘባቸው ተቀምጦ እንኮ ለተፈለገው ዓላማ እንዳያወጣኛ ራሳቸን አሳግደን ቁጭ የምናደርግ ስለዚህ ገንዘብ እንዳይገባ አልተባለም። ገንዘብ እንዳይወጣ ነው ባለፎቹ ጊዜ የታገደው። መንግስት ከኛ ከቢሮ ጋር እንጂ ጉዳይ ያለው ከነሱ ጋር አይደለም። ከኛ ጋር ያለው ጉዳይ እነሱ ገንዘብ እያስገቡ ከኛ ጋር እያወራረዱ እኛ ስራ እየሰራ ነው መጠበቅ ያለበት። ስለዚህ ሚዲያ ላይ ወጥቶ ገንዘባቸው ተበልተዋል ኢቭን እናስመልሳለን የሚሉ ግሩፖችም አሉ የተቋቋሙት። እኛ እኮ ከሰው ገንዘብ ነው የተቀበልነው እንጂ ደም አልተቀበልንም ከሰው ገንዘብ ነው እየተቀበልነው እንጂ ስጋ አልተቀበልንም። ከሰው እየተቀበልነው ገንዘብ ለማይፈልግ ሰው በፈለገው መንገድ በውሉ መሰረት ገንዘብ እንመለስ። ምንም እንፈራበት ነገር የለም። ድርጅታችን ነገም ዛሬም ላደርግ የሚችለው ምንድን ነው? የሰው አቅ አይበላም፣ የራሱንም አይተውም። ገንዘብ የሰጠን ሰው ተመላሽ ይደረግልን ገንዘብ ካለ ተመላሽ፣ ከእናንተ ጋር ይቀጥላል ተመላሽ ገንዘብ እንዲደረግ አልፈልግም የሚል ሰው በውሉ መሰረት ቁጭ ብለው ውሉን